ሰውዬ ላገናኘ ነው ሲለኝ፣ ማርያምን በጣም ደስ ብሎኝ ነው የመጣሁት። አንተ ግን ጭራሽ ደስታዬን እንኳን በቅጡ ሳልጨርስ ከሷ ህይወት ውጣ ምናምን ከሷ ህይወት ውጣ ልትለኝ ነው? እንዴት የጠራኸኝ ለዚህ ከሆነ የጠራኝ፣ ብዙ ሰው ብሎኛል፣ ብዙ ሰው ብሎኛል ከሷ ህይወት ውጣ

እና ባለፈው በሰራነው ቪዲዮ አይታችኋል። ኮመንት ላይ ማሪፍ አሪፍ ነገር አይተናል። እና ኮመንት ላይ ባየሁት በጣም አንድ ምንቴ የሚባል እሱን በጣም እኔም እኔም አውቀዋለሁ ከተማ ላይ በጣም እግባባዋለሁ ግን እንዴት በዚህ ደረጃ እንደዚህ እንደመጣ አላውቅም። እንዴት በዚህ ደረጃ እንዴት ይሄን ያህል ደረጃ ውስጥ እንደገባ አላውቅም። እናም ደግሞ እኔ ሲጀመር ሶስተኛው ሰው የሚመስለኝ ማን ነው? ምንቲ ነው አንደኛ። ለእንዴ መሰለ የጥሉ መንስኤ ራሱ የነሱ መንጣ መንጣይ መጣላቸው ራሱ መንስኤው ራሱ ነው። እና የመጀመሪያ ኮስ ነገር ያለ ሶስተኛ ወገን አያስፈልግም ያለው ነው። ለዚህ ነው እኮ እኔም እኮ አሁን ያልኩት ጭራሽ ከመሬት ተነስቶ አሁን እንደዚህ የሰው ፍቅረኛ ወዳለሁ ምናምን ብሎ እየመጣ ስንት ሰዎች እያናገሩት አሻፈረኝ እንትና አለ። ከዚህ ብዙ ነገር እኮ ማስጠንቀቂያ ተሰጥቷል፣ አይተናል ከዚህ በፊት ሀብ። እንዴት ነው ናታንን ናታን ወዳታለሁ ብሎ እንዴት ነው ወቶ? እሷ የምትወደው ብሩክን ነው። ይሄ የተፈጠረው በቃ አለመግባባት ነው። አለመግባባት ደግሞ ይፈታ ነገር ነው። በሁለታቸው መሀል ያለው ነገር እራሳቸው ይፈቱታልና ይፈታ ነገር ነውና ይሄን ክፍተት እየፈለጉ የሚገቡ ሰዎች ያው በቃ ብትቆጠቡ ይሻላቸዋል። ይሄንን ክፍተት እየፈለጋችሁ የሚገቡ ሰዎች ብትቆጠቡ ይሻላቸዋል። እናማ ደግሞ እንዴት መሰለህ በጥላቸው መንስኤ እራሱ ማለት ነው አፈቅረሻለሁ ምን ያኛ እሷ በቃ የምታፈቅረው ሌላ ሰው አላት በቃ በቃ ተወደዋለች። ብሩት ይወደዳሉ። ስለተጣሉ ነገም ይለያዩ አይለያዩም። ደግሞ ሊለያዩም አይችሉም። እና አይችሉም ማንንም አይለያቸውም። እና አንደኛ ነገር ሶስተኛው ገንሰው አያስፈልግም፣ ማያስፈልግም። አፈቅ አፈቅርሻለሁ ምናምን የሚለውስ ደግሞ እስከዛሬ ድረስ እንደ በንግግር የማይፈታ ከሆነ ለነገር ወደ ሌላ ነገር ልንቀይረው እንችላለን። እስከዛሬም ዝም ዝም ያለው ከነገ ዛሬ ይሻሻላል በሚል ነው። ዝምታ ፍራቻ የሚመስለው ሰው አለ። አንዳንድ ሰው ዝም ብለ ስትቆይ እኔ በጣም ነበር የሚፈልገው ማለት ነው ምንቴ ነው ማን ነው? በቃ ደግሞ ሞክሽ ከኔ ጋር ምንቴ ብሎ ስሜን እያበላሽ መጣብን፣ ስሜን ማለት ነው። እና ሀብ በጣም ፈልገዋለሁ ብሎኝ ነበር። እኔ ችግሬ እኔ ለሷ ላንስ ምንም ችግር የለም ብየው ነው የመጣው። ማንም ከማን ነው? እኔ አንደኛ ለአንደኛ ለመጨረሻ ጊዜ ጉዳዩን መዝጋት ነው ፈልገው። ይሄን ነገር እሱን አስቁሜ ይሄን ነገር አቁም እንለዋለን። አላቁምም ካለ እስከ መጨረሻው ድረስ እንጋፈታለን። በንግግር ማይፈታ ከሆነ ደግሞ ነገር ወደ ሌላ ነገር እንቀይረዋለን። እንቢ ካለም ማንም ከማንም አያንስም እና ይሄ ነገር ሁለታቸው የጀመሩት ነገር ሁለታቸው መጨረስ የሚችሉት ነገር ነውና ማንም እዚህ ገብቶ የጀመሩትን ነገር ማበላሸትም አይችልም። አንደኛ ነገር ያለው ነገር በንግግር የምንፈታ ከሆነ በንግግር አለበለዚያ ማንም ለማንም አያንስም። ማንም እኮ እሱ እኮ አትውደድ አታፍቅር እኮ አይባልም። ግን ደግሞ የሰው ፍቅረኛ የሆነች ልጅ መቶ ማፍቀር አይችልም እንደዛ ከሆነ ማንም እየሄዳ የሰው ሚስትን አፍቅር ያለው ብሎ ሊያገባ ነው እንዴ? እኮ አንደኛ ነገር እኮ በጣም የሚያስጠላ ነገር ነው። እና ኧረ አይደረግም እንደዚህ። እና ለምን ቲ ደውልለት አለኝ። እና ምንጠራው ጣራው አይመጣልኝም። አሁን እንደዚህ ሰው ሁሉ እየደበደቡ ስለሆነ አይመጣልኝም። እኔ ደውዬ ሀይሚን አገናኛለሁ፣ በስልክ አገናኛለሁ ብዬ ነው የምደውልለት። እና ያለው ነገር ደስ የሚለው ይመስለኛል። ደውለታለሁ ሀይሚ ብለው ጭራሽ ስሟን አንስተህበትም። ኧረ እየበረረ ነው ይመጣው። እኔ ከዛ ምን አባቱ እንደማደርገውን ያሳያለሁ። እስቲ የሚስተካከለው ምን እናስተካከለው ነገር እናስተካከለው። ችግር የለም። እና ቤተሰብ አሁን ደውለት ነው ደውዬለት ሀይሚን ላገናኘ ነው ለዋለው፣ በጣም ደስ ብሎት ነው የመጣው። ግን ላገናኙ አይደለም ፋሚሊ፣ እዚህ ጠርቼ እውነታውና በቃ እስከ መጨረሻው እንዲ እንዲቋጭ ነው ይህን ነገር ማደርገው አሁን፣ ዛሬ ደግሞ መቋጨት አለበት። እዚህ ላይ ነገር ደግሞ ምንቴ ሆኖ ስሙ የኔን ስም እያስጠፋ በስም እየደለለ አስበዋል። ታዲያ ችግር የለም። ቆይ ሲደውልልት ልክ ልኩን እንሰጠዋለን። አሁን ሲመጣ ማለት ነው። ስልክ እየዘጋ ነው። እስቲ ቆይ፣ ያኛው ስልክ አለ ከሁለተኛ ስልክ። አዎ፣ እሱ ነው የምደውል። አዎ የሚደውሉላቸው ደንበኛ ያው ስልክ ይዘጋል ቤተሰብ እኛ ለሱ ለመጥቀም ይሄ ሁሉ መጨነቅ አለብን። ጭራሽ ሀይሚን እናገናኘው። ባል ነው ያገኛል። ኧረ አንተ ሰው! ሄሎ ወይዬ፣ ምን ታየ? እንዴት ነሽ? አለን ሞክሲ ፊስ ነው አለው። የሆነች ነገር ልነግርሽ ነበር። ብዙ ቪዲዮዎች ላይ ሀይሚን ምናምን በቃ ማግኘት ፈልጋለሁ ምናምን እያልሽ አይቻለሁኝ። እና እኮ ዛሬ ላገናኝ ነበር በስልክ ነገር ማግኘት ፈልጋለሁ ምናምን ብለኝ ላገናኝ ነበር ትመጫለሽ? ወደዚህ ወደ ምንድነው፣ ወደ ላምባዲናው ጋር ነው። እና ቤተሰብ ሰው አይታቸው በጣም ነው ደስ ያለው። ማገናኘት ይሄ ነው። እኔ ሞቻለሁ ማለት ነው። እውነት መስሎታል ብሩክና። የለም አሁን ሌላ ደረጃ ላይ ራሱ ከደረሱ እኔ እና እሱ በነፍስ ነው የምንፈላለጉት። አረ ዝም በለው። እሱ በዚህ ላይ መቋረጥ ነው ያለበት።

አንተ ግን ጭራሽ ማገናኘ መስሎ መጣ ዛሬ ማለት መስሎ እየዋሻኝ ነው እንዴ? ምንታ፣ እኔ እኮ የምር ልታገናኘኝ ነው መሰለኝ። ጭራሽ አንተ አሁን አገናኛለሁ ብለህ በጣም ደስ ብሎኝ ነው መጣው። ከዚህ በፊት ስማኝ፣ እኔ አሁን የፈለግኩት ከነሱ ህይወት ትወጣለህ አትወጣም ያም ማል እንዴ ለዚህ ነው እንዴ ጣራ ምንታ ለዚህ መሆኑ ባክ ማለት ነው ጭራሽ አልመጣም ስማኛ አዳም ብንደማመጥ አይሻልም ጭራሽ በመጮም ይመጣ ነገር የለም ገብቶኛል ለኔ ደማማ እኔ እኮ ከዚህ በፊት ቪዲዮ ሰርታለ ሰርታለታለች ለሱ አካውንትም ከፍታለታለች ይግባባሉ ገብቷላ ከምንታ ጋር እኔ ደግሞ አሁን ደውዬ ላገናኘ ነው ሲለኝ ማርያምን በጣም ደስ ብሎኝ ነው የመጣሁት አንተ ግን ጭራሽ ደስታዬን እንኳን በቅጡ ሳልጨርስ

እኔ መጥቼ ፍቅረኛ ነው ድጅ ያለው ስጠኝ ብለህ ልትሰጠኝ ነው አልሰጠህም። በታሪክ እኔ ምን ያንን አይደለም ያልኩት። መታራ ማለት ምን ይረዳኝ አልቻለም። ምን ታየ ሰማይ ነው። ለዚህ ከሆነ የጠራኝ ሲጀመር ለዚህ መሆኑ በቃ አልመጣም ነበረ። ሁለተኛ ነገር እንዴት ፍቅረኛ ያለ ሰው እሰጣለሁ? እንደዛ አይደለም እያልኩ ያለሁት እና በሰው ውስጥ ገብተህ መታበላቸው ነገር ምንድን ነው ይሄ? አሁን እያልኩ ያለሁት ሰው ሃይሚን ወጃታ ፊልም አይደለም እኮ አንተ ፍቅረኛ አለህ። ተከታታይ ፊልም ፍቅረኛ የሚወዳት ሌላ ሰው ሊኖር ይችላል። አንተ ሳታውቅ ገብቷል አይደል እኮ? የሰው አንተ በማታውቅበት መንገድ አንተ ከብሩኬ በፊት ነው ደካ። ከብሩኬ በፊት ላይሆን ይችላል ላይሆን ይችላል፣ ግን እኔ እንደምወዳት ፍቅሬን ልገልጽላት ፈልጋለሁ። እኔ አሁንም ቢሆን የመጣሁት

አንዳንዴ እንደ ተማረ ሰው ስሙን እራሱ መቀየር እንደ ተማረ ሰው አስብ፣ እንደ ተማረ አስብ። የአንተ ስም ምንታ ስለሆነ ምን ማስቀየር አለብኝ? እየነገደ ነው በስም እራሱ፣ እየነገደ ነው። አንደኛ ጭራሽ በስም እየነገድኩ ነው። አንድ ወሬ ልንገራችሁ፣ ሁለታችሁ ነው ለዚህ ምን ባቅ ማለት ነው የጠራችሁኝ? አልመጣም። እኔ አሁን ሀይሚን ላገናኝህ ነው ስትለኝ ነው ምን ታ የመጣሁት። እየሰማኸኝ ነው። ስንጀመር እኮ አንተ ባትመጣ እኛ እኮ በግዴታ ጭራሽ ብዙ ሰው ከሚወቱት አከሳዩት ግን ማንም ሊያስወጣኝ ዛሬ ሰማችሁ ነው እኮ ልጅን እየቀሰርክ ምናምን በስነ ስርዓት እኮ መግባት ያለብኝ ሆነ። በፍቅር በፍቅር መጀመሪያ ከዚህ በፊት ከዚህ በፊት ናታና ምናምን የምትቀርበው በመጀመሪያ ደረጃ እየሰማኸኝ ነው አይደል? ሀይሚ ማለት ነው ሀይሚ

ነው አሁን የጭቅጭቅ ነው፣ ያስጠላል። ነገር እኔ ነገር እንደሱ እሱ አይመለከተም። አንተ እሱ አይመለከተም፣ እሱ አይመለከታል ዝም ያለው በፍቅር የምትፈታው ነው እንጂ በጉልበት ከሆነ ማለት ነው። ማንም ከማንም አያንስም። አሁን ይኸውልሽ፣ ለምንድን ነው የጠራችሁ? አንዴና ለመጨረሻ ጊዜ አቆመው ጉዳዩ

እሱን አንተ አትነጋገርም። እየሰማኝ ነው? ይህን ነገር ማወቅ ያለብህ አንተ አንደኛ ነገር እንዲጣሉ ያረገው መፍትሄ የእሱ ነው። ለአንተ ልንጨቀጭቅ አይደለም። በቃ እዚህ ጋ ታቆማለህ፣ አትቆምም

ከዛ ያ ደግሞ ባህርድ ከሆነ በፈለከው ሂድ። ባህርድ በፈለከው ሂድ። እየሰማኝ ነው ባህርድ። ምን እመጣልሃለን። በፈለጋችሁ ሂድ፣ በፈለጋችሁ ሂድ። ብዙ ነገር ደርሶብኛል በሃይሚ ምክንያት። ምንም ነገር ደግሞ ይደረስብኝ። እየሰማኝ ነው፣ ሰምተኛል። አሁን በጉልበት የሚሆን ነገር የለም። እዚህ ጋር ሰውነቴ ላይ ብቻ አይደለም የተነቀስኳት፣ አይ ምን ልቤ ላይ ሁላ ማለት ነው በዚሁ አጋጣሚ ከዚህ በፊት ከአንተ ጋር ቪዲዮ ሰርታለች፣ አብራችሁ አይቻችኋለሁ። ዛ ለዛ ነው አክብሬ እንኳን የጠራው ደውለልኝ፣ አይሚን ላገናኝህ ነው ደስ ብሎ ነበር። ጠ አሁን ግን ሌላ ነገር ከመግባታችን በፊት እ በጣም እንደ ተማረ ሰው አስበህ በንግግር ልንፈታው ነው። ንግግር እሺ፣ ምንድነው ንግግሩ? በንግግር አልፈታም አልከኝ። ምንድነው የምፈታው? ችግር የለም እኔ፣ እናንተ በግል ተገናኝተን እንጨርስ። እናወራለን የፈለግከውን ማለት ነው። እስከ ጥግ ድረስ እናወራለን። ነይ ችግር የለም። ካሜራ ማነው? በቃ ችግር የለም። እኔ እናንተ በግል ተገናኝተን ጀምረን ካሜራውን አስጠፋውና ከፈለከል ካሜራውን ግን አጥፋው። ካሜራ ላይ በፈለጋችሁት መንገድ

አንተ አይደል አንተ ድሮን ይባሽ ብቻ ነው ተገናኝተን የፈለክበት ቦታ አንተን ነው ችግር የለም ችግር የለም። ካሜራማን ችግር የለም። ሁሉም ነገር እኔ እና እሱ በግል እንጨርሳለን። ምንም የምታመጣው ነገር የሚያመጣው ነገር ወንድ ልጅ ከሆነ ችግር የለም። እኔ አሁን ስማኝ፣ እኔ አንተ ተረጋጋ። እኔ እኔ በውስጥ እንደምንም አድርጌ ጨርሰዋለሁኝ። ችግር የለም። ይህንን እኮ እኔ ማስቆም አያግተኝም። ችግር የለም። ማፍቀር መፍቱ ነው፣ ግን የሰውም ፍቅረኛ ማፍቀር አይችልም። እኔ ቤተሰብ ይሄንን ነገር ደግሞ መጨረሻውን ካልጨረስኩት እኔ እቀጣለሁ። ምንም ነገር ዛሬ በኋላ ከካሜራ ጀርባ ራሱ መጨረስ ያዩታል። ካሜራ እንዳይመጣ ምን፣ ይሄን እኛ እኮ ማለት ነው ይሄ ነገር በፍቅር እንፍታው በሚል ነው እንጂ በጉልበት ከሆነ እኮ ከዚህ በፊትም እኮ ማለት ነው ነግሬ ነበር። ችግር የለም። ምን ያልኩ በቃ ይሄ ነገር እኮ ቪዲዮውን በቪዲዮ እኮ ከዚህ ከዚህ ውጭ ብዬ መጨረስ የምንችለው ነገር ነው። እና እኔ እሱ እኔን ገፍትሩ እፈልጋለሁ ብሎኛ አይደው ምንም አያመጣም፣ ምንም አያመጣም። አቁሞ ካሜራማ ችግር የለም።